ነገረ ድህነትን በተመለከተ ከዶክተር እስክንድር ጋር የምንወያይ ስለሆነ በኪንግደም ላይት ሚኒስትሪ በዩቲዩብ ቻናላችን እንጠበቁን እንዲሁም ደግሞ ይህ ፕሮግራም በጂኤምኤም ቴሌቪዥን ስለሚተላለፍ በጂኤምኤም ቴሌቪዥን ቅዳሜ ከ11 ሰዓት ተኩል ጀምሮ እንዲሁም ደግሞ በድጋሚ ሰኞ ጠዋት ከ2 ሰዓት ተኩል ጀምሮ ይተላለፋል። ይህ ሀሳብ ድህነትን በተመለከተ ወይም ሳሌቬሽንን በተመለከተ አስታራቂ ሀሳብ ስለሆነ እንድጠብቁንና እንድትከታተሉ ጋብዛለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ሰው ፍርሃቱን ጠልፎ እንዳይጥለው ማድረግ ያለበት አንደኛውና ዋነኛው ነገር አይኑን ከኢየሱስ ላይ አለመንቀል ነው። ሰው እምነት ሲሞላው በእምነት ሲሞላ በመንፈስ ቅዱስ ኃይል ሲሞላ ፍርሃቱን ጥሎ እግዚአብሔር ወዳየለት ዓላማ መግባት ይችላል ማለት ነው። ሰዎች ላይኖሩ ይችላሉ፣ ረዳት ላይኖረን ይችላል። ረዳታችን ግን ሰማይንና ምድርን የፈጠረ እግዚአብሔር። ፍርሃት ሰይጣን የሚጠቀምበት ዋነኛ መሳሪያ ነው። ሰዎች እንዳይንቀሳቀሱ፣ እንዳይሰሩ፣ ወደ የትም አይነት አቅጣጫ እንዳይሄዱ ወጥሮ የሚይዝ እጅና እግርን የሚይዝ የአጋንንት መሳሪያ ነው። ሁሉ ፍርሃት ከሰይጣን ነው ማለት ባንችልም አብዛኛው ፍርሃት ግን ከአጋንንት ነው። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሰላምታ ላችኋለሁ። ይህ ኪንግደም ላይት ሚኒስትሪ በጄምኤም ቴሌቪዥን የሚያስተላልፍላችሁ ፕሮግራም ነው። እንግዲህ ባለፈው ሳምንት እንዴት ነው ፍርሃትን የምናሸንፈው ወይም ፍርሃትን ያሸነፈ ህይወት እንዴት ነው የምንኖረው በሚል ሀሳብ የሙሴንና የጊዲዮንን ታሪክ አንስቼ እነዚህ ሁለት ሰዎች እግዚአብሔር የሰጣቸውን ኃላፊነት ላለመወጣት ባለባቸው ፍርሃት ምክንያት እምቢ ሲሉ አይተናል። እምቢ ያሉበት የራሳቸው ምክንያት አላቸው። ለምሳሌ ሙሴ ያቀረበው የራሱ ምክንያቶችን አንስተናል። አንደኛ እኔ መናገር አልችልም አፌ ይንተባተባል አለ። ሁለተኛ ደግሞ እኔ ማን ነኝ ብሎ ስለ ራሱ ያለው አመለካከት አለ። ሶስተኛ ደግሞ እግዚአብሔርን ማን አንተ ማን ብዬ ልንገራቸው ብሎ በእግዚአብሔር ላይ ያለውን ጥርጣሬም ያነሳል። አራተኛ ይሄ ሄጄ ብነግራቸውም ሊሰሙኝ አይችሉም ብሎ እንደሚፈራ ለእግዚአብሔር ሲመለስለት እና ያለን እና እግዚአብሔር ደግሞ እምነት እንዲሆነው የተናገራቸውን ነገሮች አይተናል። ምክንያቱም እኔ ከአንተ ጋር ነኝ አትፍራ ብሎታል። እኔ ከአንተ ጋር እሆናለሁ ብሎታል። ጌዲዮንም ደግሞ እንዲሁ የሚፈራበትን ምክንያት ተናግሯል። እግዚአብሔር እስራኤልን ከምዳማውያን እጅ በጌዲዮን አማካኝነት ለማስወጣት ሲያስብ፣ ወይም ምዳማውያንን ለመምታት ሲያስብ ጌዲዮንን መርጦት ነበርና ጌዲዮንም የራሱ ምክንያቶች ነበሩት የፈራበት ያንን ለማድረግ የፈራበት። እንደውም እሱ ፈርቶም በወይን መጥመቂያ ውስጥ ስንዴን የሚወቃ ሰው ነበረ። ፈርቶ ተሸሽጎ ያለ ሰው ነበረ። እና ምክንያቶችን ተናግሯል። አንደኛ እግዚአብሔር ትቶናል፣ እግዚአብሔር ባይተወን ኖሮ እንደዚህ አይነት ነገር አይደርስብንም አለ። ሁለተኛ ደግሞ እኔ ከተጠቃው ከምናሴ ዘር ነው ያለሁት፣ እናም ከዚህ ዘር መጥቼ እንዲህ አይነት ጀብዱ፣ እንዲህ አይነት ስራ ልሰራ አልችልም አለ። ሦስተኛ የቤቱ የመጨረሻ ትንሹ ልጅ ስለሆንኩኝ አልችልም ብሎ ምክንያቶችን አቀረበ። እነዚህ የፍርሃቱ ምክንያቶች ናቸው። እግዚአብሔር ደግሞ እንዳይፈራ እምነት እንዲሆነው የተናገራቸው ነገሮች አሉ። እኔ ከአንተ ጋር ነኝ፣ እኔ ከአንተ ጋር ሆናለሁ ብሎታልና እነዚህ ለፍርሃታችን ማስተማመኛ የሚሆነን የምናየውን ነገር ሳይሆን እግዚአብሔር ራሱ ነው። በእግዚአብሔር ላይ ያለን እምነት ነው። ፍርሃታችንን በእምነት ልንቀይረው ይገባል። ዛሬ ደግሞ ከዛ የቀጠለውን ክፍል ነው የምናየው። ዛሬ እስኪ የጢሞቴዎስን ታሪክ እንመልከት። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 እስኪ ላንብበው። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንምና ብሎ ጳውሎስ ለጢሞቴዎስ ይጽፍለታል። ጢሞቴዎስ እንዳይፈራ ጳውሎስ ነው ለጢሞቴዎስ የሚጽፍለት። ጢሞቴዎስ የፈራበት ምክንያት አለ ማለት ነው። እና አትፍራ ሲለው የፍርሃትን መንፈስ አልተቀበልንም ካለው ጳውሎስ፣ ጢሞቴዎስ የፈራበት ነገር አለ ማለት ነው። በሌላ ስፍራ በአንደኛ ጢሞቴዎስ ምዕራፍ አራት ቁጥር 11 15 ያለውን እንመልከት። ይህንን እዘዝና አስተምር በቃልና በኑሮ በፍቅርም በእምነትም በንጽህናም። ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትን አይናቅ ይለዋል። ስለዚህ ጢሞቴዎስ ትንሽ ልጅ ስለሆነ ፈርቷል ማለት ነው። ታላላቆቹን ለመዝለፍ፣ ታላላቆቹን ለመምከር፣ ቤተ ክርስቲያን ለመምራት የፈራበት አንዱ ምክንያት ታናሽነቱን ነው። ስለዚህ ታናሽነትን ማንም አይናቅ ሲለው እናያለን። ልክ ጌዲዮን ትንሽ ነኝ እንዳለ እዚህ ጋም ጢሞቴዎስ ትንሽ ነኝ ይላል። ስለዚህ ጳውሎስ ለዚህ ነው ማስተማመኛ የሚሰጠው የተቀበልነው መንፈስ የፍቅር ራስን የመግዛትና የኃይል መንፈስ ተቀብለናል ይለዋል። ስለዚህ የፍቅር መንፈስ አለ፣ የኃይል መንፈስ አለ በውስጥህ ራስንም የመግዛት መንፈስ ስላለ ትችላለህ። መንፈስ ቅዱስ ተሰጥቶሃል እያለው ነው ያለው። አትፍራ፣ ታናሽነትን አትመልከት ሲለውና ያለን በአራተኛ ደረጃ እንግዲህ መጀመሪያ የሙሴን ታሪክ አይተናል። ሁለተኛ ጊዲዮንን ተመልክተናል። ሶስተኛ ደግሞ ጢሞቴዎስን አይተናል። እነዚህ ሰዎች የፈሩበትን ነገሮች አይተናል። እስኪ ደግሞ ጴጥሮስን እንመልከት። በማቴዎስ ወንጌል ምዕራፍ 14 ቁጥር 22 እስከ 33 ላይ እንደምታስታውሱት ጌታ ኢየሱስ በባህር እየተራመደ በመጣ ጊዜ ጴጥሮስ ምንድና ያለው አንተ ከወንግ ጥራይም ብሎ ከመርከቡ ወርዶ ወደ ጌታ ኢየሱስ መራመድ ጀምሮ ነበረ። የሚገርመው በእምነት የተወሰኑ እርምጃዎችን ወደፊት ሄዶ ነበረ ግን መጽሐፍ ቅዱስ እንደሚነግረን ልክ ማዕበሉን፣ ንፋሱን ማየት ሲጀምር አይኑን ከኢየሱስ ላይ ነቅሎ ወደሚያስፈራው ነገር፣ ለፍርሃቱ ምክንያት ወደሚሆነው ነገር ማየት ሲጀምር መስመጥ ጀመረ ይላል። እና የጴጥሮስ መስመጥ መጀመሩ ዋናው ምክንያት ፍርሃት ፍርሃት ነው። ያም ፍርሃት ካየው ካየው ነገር ነገር የመጣ ነው። አይኑን ከኢየሱስ ላይ ስላነሳ ማለት ነው። ዛሬም ዞር ብለን ካየን የሚያስፈሩ ነገሮች ላይ የሚያስፈራሩ ነገሮች ላይ ትኩረት ሰጥተን ማየታችንን ከቀጠልን መስመጥ አለ ማለት ነው፣ መክሰር አለ ማለት ነው፣ መውደቅ አለ ማለት ነው። ሰው ፍርሃቱን ጠልፎ እንዳይጥለው ማድረግ ያለበት አንደኛውና ዋነኛው ነገር አይኑን ከኢየሱስ ላይ አለመንቀል ነው። ጴጥሮስ አይኑን ከኢየሱስ ላይ አንስቶ በሚያስፈራው ነገር ላይ ትኩረት ሲያደርግ መስመጥ ጀምሯል። ከዚያ በኋላ ግን ምንድን ነው የሆነው? ጌታ ኢየሱስ እጁን ዘርግቶ ከውሃ ውስጥ እንዳወጣው እናያለን። ይሄው ደግሞ ፈርቶ የነበረው ጴጥሮስ እንዴት ደፋር እንደሆነና እንዴት የእምነት ሰው እንደሆነ መንፈስ ቅዱስን ከተቀበሉ ከሐዋርያ ሥራ በኋላ በምዕራፍ 3 ላይ በሐዋርያ ሥራ ምዕራፍ 3 ላይ ጴጥሮስን እናየዋለን። ጴጥሮስና ዮሐንስ ወደ መቅደስ በዘጠኝ ሰዓት ሲሄዱ መልካም በምትባል ስፍራ ላይ አንድ ሽባ የሆነ ሰው ከመወለዱ ጀምሮ በዛ ተቀምጦ ነበረ ይላል። ትናንትና ፈርቶ ሲሰምጥ የነበረ ጴጥሮስ ዛሬ ግን የእምነት ሰው ሆኖ በመንፈስ ቅዱስ ተሞልቶ እናየዋለን። ያኔ ጌታ ኢየሱስ እጁን ዘርግቶ ከውሃ ውስጥ እንዳወጣው ልክ እንደዚሁ ደግሞ ጴጥሮስ በመቅደስ ደጅ የተቀመጠውን ያንን ሽባ ሰው እጁን ዘርግቶ በክርስቶስ ኢየሱስ ስም ሲያስነሳው እናያለን። ሰው እምነት ሲሞላው፣ በእምነት ሲሞላ፣ በመንፈስ ቅዱስ ኃይል ሲሞላ ፍርሃቱን ጥሎ እግዚአብሔር ወዳየለት ዓላማ መግባት ይችላል ማለት ነው። ከጴጥሮስ ታሪክ ይህንን ነው የምንማረው። ፍርሃትን ለማሸነፍ ማስተማመኛችን ምንድን ነው? እንዴት ነው የማንፈራው? ብዙ የሚያስፈሩ ነገሮች በዙሪያችን እያሉ በስራ ስፍራችን እያሉ ጤናችን እያስፈራራን፣ ኢኮኖሚያችን እያስፈራራን፣ የሥራ ሁኔታችን እያስፈራራን፣ በዜና የምንሰማው የምናየው ነገር ሁሉ እያስፈራን፣ እንዴት ነው መፍራትን የምናቆመው? ከምን ተነስተን መፍራት እናቆማለን ብለን እንጠይቃለን። የመጀመሪያውና ዋነኛው የእግዚአብሔር ቃል ነው። ማስተማመኛችን እግዚአብሔር ለእኛ በቃሉ የተናገረው ተስፋ እግዚአብሔር በቃሉ የሰጠን ነገር ይሄ ነው። ለእኛ ማስተማመኛችን እንዳንፈራ እንዳንደነግጥ የሚያደርገን። ለምሳሌ በኢሳይያስ 41 ቁጥር 10 ላይ ያለውን ቃል እንመልከት። እኔ ከአንተ ጋር ነኝና አትፍራ። ምን ይላል? እኔ ከአንተ ጋር ነኝና አትፍራ። ሰው የማይፈራው መቼ ነው ማለት ነው? እግዚአብሔር ከእርሱ ጋር ስለሆነ አትፍራ። እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳሃለሁ፣ በጽድቄም ቀኝ ደግፌ እይዛሃለሁ ይላል። ሶስት ነገሮችን እንመልከት። እኔ ከአንተ ጋራ ነኝ ይላል የመጀመሪያው። በዕብራውያን 13 ቁጥር 5 ላይ እንዲህ ይላል አለቅም ከቶ አልተውህም። ይህ እግዚአብሔር ለእኛ የሰጠን ማስተማመኛችን ነው። በኢሳይያስ 41 ቁጥር 10 ላይ አይተናል። ምን ይላል? እኔ ከአንተ ጋር ነኝና አትፍራ። እዚህ ደግሞ ዕብራውያን 13 ቁጥር 5 ላይ መተን ስናይ አልለቅህም ከቶ አልተውህም ይላል። እግዚአብሔር ፈጽሞ አይለቀንም አይተወንም። ምናልባትም የተተውን የተረሳን መስሎ ይችላል በህይወታችን የምንደነግጠው የምንፈራው እግዚአብሔር የተወን ስለሚመስለን ሊሆን ይችላል። እግዚአብሔር ግን እንዲህ ይላል እኔ ከአንተ ጋር ነኝና አትፍራ። በዕብራውያን ምዕራፍ 13 ቁጥር አምስት ላይ ደግሞ አለቅህም ከቶ አልተውህም። ሁለተኛው ሐሳብ ምንድን ነው የሚለው እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ የሚል ተስፋ ደግሞ አለን። በማቴዎስ 28 ቁጥር 20 ላይ ጌታ ኢየሱስ እንደዚህ ነው ያለው፣ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። በምንም አይነት ሁኔታ ውስጥ ልንሆን እንችላለን። ምናልባት ብቸኛ ልንሆን እንችላለን፣ ጓደኞች ላይኖሩን ይችላል፣ በብቸኝነት ልንሆን እንችላለን። ብቻችንን ሆነን ግን እግዚአብሔር ከእኛ ጋር አለ። እግዚአብሔር ብቻውን ይከበናል። የእግዚአብሔር መገኘት ራሱ ብቻውን በቂ ነው። ለምን? እግዚአብሔር በቃሉ ነግሮናል። እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ መቼ መቼ? ሁል ጊዜ እግዚአብሔር አንዳንዴ አይደለም ከእኛ ጋር የሚሆነው፣ እግዚአብሔር ሁል ጊዜ ከእኛ ጋር ነው። ነቅተን እየተራመድን እያለን ብቻ አይደለም፣ ተኝተን እንኳን ራሳችንን መቆጣጠር በማንችልበት ራሳችንን መከላከል በማንችልበት ሁኔታ ውስጥ እንኳን ሆነን እግዚአብሔር ከኛ ጋራ ነው። እግዚአብሔር ቃል ሲናገር እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። እግዚአብሔር ሁል ጊዜ ከእኛ ጋር ነው። በመዝሙር 23 ቁጥር 4 ላይ ደግሞ እንዲህ ይላል። መዝሙር 23 ቁጥር 4 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በሞት ጥላ መካከል እንኳን ብሄድ፣ እጅግ አስቸጋሪ በሆነ ሁኔታ ውስጥ እንኳን ብሄድ፣ በእኔና በሞት መካከል እንኳን አንድ እርምጃ ቢቀር እምሞት እንኳን በሚመስለኝ ጊዜ ተስፋ በቆረጥኩበት ጊዜ አንተ ከእኔ ጋር አለህና እኔ ክፉውን አልፈራም አለ። የእግዚአብሔር አብሮነት ነው ማስተማመኛችን። ሰዎች ላይኖሩ ይችላሉ፣ ረዳት ላይኖረን ይችላል። ረዳታችን ግን ሰማይንና ምድርን የፈጠረ እግዚአብሔር ነው። እግዚአብሔር ከእኛ ጋር ነው። አማኑኤል፣ እግዚአብሔር ከእኛ ጋር። ሌላው ደግሞ ምንድን ነው የሚለው? በዚሁ በኢሳይያስ 41 ቁጥር 10 ላይ እንዲህ ይላል እኔ አምላክህ ነኝና አትደንግጥ፣ ይላል። በምንም አይነት ሁኔታ ውስጥ አትደንግጥ። ምክንያቱ ሲባል እኔ አምላክህ ነኝ አለ። እኔ አምላክ ሆኛለሁና ፈጽመው አትደንግጥ። ይህ ማስተማመኛችን ነው። በጣም በምንደነግጥበት ጊዜ፣ በጣም በምንፈራበት ጊዜ ይህንን የእግዚአብሔርን ቃል በአእምሯችን በልባችን ልናሰላስለው ይገባል። ለዚህ ነው የእግዚአብሔር ቃል ሲናገር ለኢያሱ ይህንን ህጉን በቀንና በሌሊት አሰላስለው ሜዲቴት አድርገው የሚለው። ሰው የእግዚአብሔር ቃልን ከተሞላና ዕለት ዕለት የእግዚአብሔርን ቃል የሚያሰላስል ከሆነ በሚያስደነግጠን ጊዜ የምናወጣው መሳሪያችን የእግዚአብሔር ቃል ነው። ለምን? እግዚአብሔር ቃል እንዲህ ይላል እኔ አምላክህ ነኝና አትደንገጥ ስለሚል አልደነግጥም። እኔ ከአንተ ጋር ነኝና አትፍራ ስለሚል አልፈራም ብለን ይህንን ቃል በራሳችን ላይ በማወጅ ከፍርሃታችን ከድንጋጤያችን መውጣት እንችላለን ማለት ነው። ሶስተኛው እዚህ ላይ ምንድን ነው የሚለው? አትደንግጥ ካለ በኋላ አበረታለሁ ይላል። እኔ ምን አረጋለሁ? አበረታለሁ? በምንም አይነት ሁኔታ ደክመን ሊሆን ይችላል በዚህ ምድር ብዙ የሚያደክሙን ነገሮች አሉ። ልባችንን የሚያደክሙ፣ ጉልበታችንን የሚያደክሙ ብዙ ነገሮች አሉ። እግዚአብሔር ግን ምን ይላል? አበረታለሁ ይላል። በኢሳይያስ 429 ላይ ምን ይላል? ለደካማ ኃይልን ይሰጣል ጉልበት ለሌለውም ብርታትን ይጨምራል ይላል። ለደካማ ኃይልን ይሰጣል። ለደከመ ሰው በጣም ለዛለ ሰው ጉልበት የሚሆነው እግዚአብሔር ነው። ለዚህ ነው በደከምን ጊዜ በዛልን ጊዜ አንተ ለደካማ ጉልበትን ትሰጣለህ፣ ጉልበትን ለሌለው ጉልበትን ትጨምራለህ ብለን ስንጸልይ ከእንደገና እግዚአብሔር ጉልበትን ይሰጠናል። አይታችሁ ከሆነ አንዳንድ ጊዜ ደክሞን ዘለን ባለንበት ሁኔታ ውስጥ ወደ ጸሎት እንሄዳለን። ጸልን በልሳን ጸልን ከእግዚአብሔር ጋር ተነጋግረን ስንነሳ ድካማችን ሁሉ ለቆን ከእንደገና ብርቶች እንሆናለን። ያንን ብርታት የሰጠን እግዚአብሔር ነው። ምክንያቱም ለደካሞች ብርታትን ይሰጣል፣ አቅም ይሆናል። አራተኛው እረዳሃለሁ ይላል። በመዝሙር 46 ቁጥር 1 ላይ እንዲህ ይላል፣ አምላካችን መጠጊያችንና ኃይላችን ባገኘንም በታላቅ መከራ ረዳታችን ነው ይላል። እግዚአብሔር ረዳታችን ነው በፍጹም የሚረዳን እንኳን ባይኖር ባገኘን በታላቅ መከራ ረዳታችን ነው ይላል ማን አምላካችን ምንድን ምናችን ነው መጠጊያችን ነው ሌላስ ምንድን ነው ኃይላችን ነው ባገኘን በታላቅ መከራ ረዳታችን ነው በጣም በታላቅ መከራ ውስጥ ብንሆን ሰው ሊረዳው በማይችል ገንዘብ ሊፈታው በማይችል በታላቅ መከራ ውስጥ ብንሆን የእግዚአብሔር ቃል እንዲህ ይላል፣ ባገኘን በታላቅ መከራ ረዳታችን ይላል። ዘዳግም ደግሞ አንድ ቁጥር 30 ላይ እንዲህ ይላል፣ በፊታችሁ የሚሄድ አምላካችሁ እግዚአብሔር እናንተ ስታዩ በግብፅና በምድረ በዳ እንዳደረጋችሁ ሁሉ ስለ እናንተ ይዋጋል ይላል። ማን? እግዚአብሔር ስለ እናንተ ምን ይላል? ይዋጋል። ምናችሁ? አምላካችሁ እግዚአብሔር አምላካችን ነው። እግዚአብሔር አባታችን ነው። ስለዚህ ሰልፋችንን የሚዋጋልን እሱ ነው። አንዳንድ ጊዜ የምንዋጋው ሰልፍ፣ የሚገጥመን ነገር በጣም ከባድ ይሆናል። እግዚአብሔር ግን በሰልፍ ኃያል ነው። እግዚአብሔር ተዋጊ ነው። አንዳንድ ሰልፎችን እኛ ልንዋጋ አይገባም። እኛ ዞር ብለን እግዚአብሔር ከፊት ቀድሞ ሰልፋችንን ይዋጋልናል። እሱ በሰልፍ ኃያል ነውና ሰልፉን ለእሱን ሰጠዋልን። ክርክር ሊኖርብን ይችላል መናገር ላንችል እንችላለን ክርክራችንን ደግሞ እሱ ይከራከርልናል እሱ ይናገርልናል የመጨረሻው በዚሁ በኢሳይያስ 41 ቁጥር 10 ላይ ያለው ቃል ደግፌ እይዝሃለሁ የሚል እነዚህ አሁን የማነሳቸው ሀሳቦች ፍርሃታችንን የምናሸንፍበት ምክንያቶች ናቸው የእግዚአብሔር ቃል ፍርሃትን የምናሸንፍበት ዋነኛ መሳሪያችን ነው ፍርሃት ሰይጣን የሚጠቀምበት ዋነኛ መሳሪያ ነው። ሰዎች እንዳይንቀሳቀሱ እንዳይሰሩ፣ ወደ የትም አይነት አቅጣጫ እንዳይሄዱ ወጥሮ የሚይዝ እጅና እግርን የሚይዝ የአጋንንት መሳሪያ ነው። ሁሉ ፍርሃት ከሰይጣን ነው ማለት ባንችልም አብዛኛው ፍርሃት ግን ከአጋንንት ነው። እምነት ደግሞ የፍርሃት ተቃራኒ ነው። እምነታችን ሲጨምር ፍርሃት ከኛ ይወገዳል። እምነታችን ደግሞ የሚጨምረው በእግዚአብሔር ቃል ነው። እግዚአብሔር ቃል ሲናገር እምነት ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል ይኸው በፊታችን አለ፣ እየተነገረን ነው። ይህ የምንሰማው ቃል የእግዚአብሔር ቃል ነው። ይህንን ቃል ስንሞላ እምነት ይሆነናል። ይህ እምነት ደግሞ ፍርሃትን ከቤታችን ፍርሃትን ከሕይወታችን ያስወግደዋል ማለት ነው። አምስተኛው እንግዲህ ደግፌ ይዝሃለሁ ይላል። መዝሙር 145 ቁጥር 14 ላይ ያለውን ቃል አንብበላችሁ እግዚአብሔር በቃሎቹ የታመነ ነው፣ በስራውም ሁሉ ጻድቅ ነው። እግዚአብሔር የተደገፉትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል ይላል። ስለዚህ እግዚአብሔር የተደገፉትን ይደግፋቸዋል። እግዚአብሔር ብንደገፍበት የሚጥል አምላክ አይደለም። ስጋ ለባሽ አይደለም፣ ሸንበቆ አይደለም የተደገፍ ነው ስንደገፈው የሚወጋን እግዚአብሔር ማስተማመኛችን ነው። ለዚህ ነው ደግፌ እይዘዋለሁ የሚል እግዚአብሔር የደገፈው ሰው አይወድቅም በፍጹም። ስጋ ለባሽን ልንደገፍ አይገባም። ስጋ ለባሽ የተወሰነ ሊያስደግፈን ይችላል፣ የተወሰነ እግዚአብሮ ሊሆን ይችላል ግን አቅሙ ያልቃል ቢፈልግ እንኳን አይችልም። አንዳንድ ጊዜ ሰዎች ሊረዱን ይፈልጉ ይሆናል ግን ደግሞ አይችሉም። የሚችሉበት ልክ አላቸው። ልክ የሌለው ግን እግዚአብሔር ነው። እግዚአብሔር በፍጹም ሊለካ የማይችል ሁሉን የሚችል ጌታ ስለሆነ በምንም አይነት ሁኔታ ብንሆን ተደግፈን የሚያስተማምነን እሱ ነው። የምንደገፈው እርሱን ይሆን። ለዚህ ነው ፍርሃታችንን አውልቀን እንድንጥል እግዚአብሔር እንደገፋለን። ለምን የተደገፍነው ስለማይጥለን ማለት ነው። እንግዲህ ኑሮ ያስጨነቀው ሰው ስለ ነገ የሚጨነቅ ሰው ስለ ዛሬም እየተጨነቀ ያለ ሰው ምንድን ነው ማድረግ ያለበት? እየፈራ ያለ ሰው ኑሮ ያስፈራው ሰው ምንድን ነው ማድረግ ያለበት? ግራ የተጋባ ሰው ምንድን ነው ማድረግ ያለበት? የመጀመሪያው በማቴዎስ ወንጌል ምዕራፍ 6 ቁጥር 25 እስከ 26 ያለውን ቃል እስኪናንብበው። ስለዚህ እላችኋለሁ ስለ ነብሳችሁ በምትበሉትና በምትጠጡት ወይም ስለ ውሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፤ አይዘሩም፣ አያጭዱም፣ በጎተራም አይከቱም፤ የሰማዩ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ፤ አይደክሙም አይፈትሉምም ነገር ግን እላችኋለሁ፣ ሰለሞን እንኳን በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እንግዲህ ኑሮ ያስጨነቀው ሰው ግራ የተጋባ ሰው በዚህ ቃል እውነት ቆሞ መጸለይ ይችላል። ይህንን ቃል እንደ ማስተማመኛ መያዝ ይችላል። እንደዚህ ይላልና አትጨነቁ። ስለምትለብሱት፣ ስለምትበሉት አትጨነቁ። ማን ነው ያለው? ጌታ ኢየሱስ ራሱ ነው ያለው። ምን አለ? ስለምትበሉት፣ ስለምትለብሱት አትጨነቁ። ይሄ ማለት ስራ አትስሩ ማለት አይደለም። የስራ እድሎች ካሉ መስራት ግዴታ ነው። እግዚአብሔር ራሱ ሰራተኛ ነው። ሰው ስራ ፈጥቶ የስራ እድል እያለው ማለቴ ነው። አይ የምበላው አጣው የምለብሰው አጣው ሊል አይችልም። ግን አንዳንዴ ሰው ተምሮ ዕውቀት እያለው እድሎች ላይኖሩት ይችላሉ። ነገሮች ሁሉ የሚዘጋጉበት ጊዜ አለ። አንዳንድ ጊዜ ዙሪያው ግንብ የሚሆንበት ጊዜ መራመድ የማይቻልበት ወደ ውጭ መውጣት የማይቻልበት ጊዜ አለ። አዎ ተምረሃል፣ አዎ ተምረሻል፣ ሁሉ ነገር አለ ግን የስራ ዕድል ላይኖር ይችላል። በእንዲህ አይነት ሁኔታ ላለ ሰው መፍትሄ ቃል ብቻ ነው። ምክንያቱም መስራት ይፈልጋል፣ መስራት አልቻለም፣ እድሉ የለም፣ ይሞክራል፣ አልቻለም። ስለዚህ ወደ አምላኩ መጮው ነው። በኤርሚያስ 33 ላይ እንደሚለው ወደ እኔ ጩህ እኔም ምሰማሃለው ይላል። ስንጸልይ እንደ እግዚአብሔር ቃል እንጸልያለን። የእግዚአብሔር ቃል ይደግፈናል። ስለምትበሉት አትጨነቁ ብለናል፣ ስለምትለብስም አትጨነቁ ብለናል። ስለዚህ ልጨነቅ አልፈልግም፣ ፕሮቫይድ አድርገኝ አቅርቦት ሁነኝ ብለን ብንጸልይ አዎ እናንተ ከሰማይ ወፎች ትበልጣላችሁ፣ ከነዚህ አበቦች ትበልጣላችሁ ያለ ጌታ እንደምንበልጥ ይህንን ነገር አድርጎ ያሳየናል። ይሄ ነው ማስተማመኛችን። ለታመመ ሰውስ በሕመም ለሚጨነቅ ሰውስ? በአልጋ ላይ ላለ ሰውስ? ታክሞ ታክሞ ግራ ለገባው ሰውስ? ፈውስ ለሚፈልግ ሰውስ? ለዚህም ሰው ይሄ ላስፈራው፣ ጤንነቱ ላስፈራው ሰው እንዲሆናል ብሎ ለሚፈራ ሰው፣ እንግዲህ መጀመሪያ በኢኮኖሚ ለሚፈተን ሰው በዛ ለሚፈራ ሰው አየን። አሁን ደግሞ በጤንነቱ ለሚፈራ ሰው የሆነ ነገር ሆናለው፣ ሕመሜ ሊጨምር ይችላል፣ እንዲ ሊሆን ይችላል ብሎ ለሚፈራ ሰው የእግዚአብሔር ቃል መልስ አለው። በመዝሙር 103 ቁጥር 2 እስከ 3 ላይ ያለውን ቃላም አንብብላችሁ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ፣ ኃጢያትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ይላል። ኃጢአትሽንም ሁሉ ይቅር የሚል እግዚአብሔር፣ ኃጢአታችን ሁሉ ይቅር ይላል። ምናልባት የታመም ነው ህመማችን የመጣው በተለያየ መንገድ ሊሆን ይችላል ግን ኃጢአትሽን ሁሉ ይቅር የሚል ይላል። ቀጥሎ ደግሞ ደዌሽንም ሁሉ የሚፈውስ ይላል። እግዚአብሔር ደዌን ይፈውሳል። ታመን ሊሆን ይችላል ግራ ተጋብተን ሊሆን ይችላል፣ ግን የእግዚአብሔር ቃል እንዲህ ይላል፤ እግዚአብሔር ደዌን ይፈውሳል። በኢሳያስ 53 ቁጥር 5 ላይ ያለውን ቃል ደግሞ ላንበበላችሁ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የመድኃኒታችንም ተግሳጽ በርሱ ላይ ነበረ፣ በርሱም ቁስል እኛ ተፈወሰን ይላል በማ በጌታ ኢየሱስ ቁስል እኛም ተፈወስን። ስለዚህ ኢየሱስ ስለ እኔና ስለ እናንተ ስለ ተገረፈ በሽታ እንኳን ቢያስፈራን የሆነ ነገር ሆናለሁ፣ በሽታ የጨመረ ሊሄድ ይችላል፣ የባሰብ ሊሄድ ይችላል ወይም ደግሞ ሊያመኝ ይችላል ብለንም እንፈራለን። አንዳንዴ ሁኔታዎችን አይተን ሊያመኝ ይችላል ለሚል ሰው እነዚህ ሁለት ያነበብኩላቸው የእግዚአብሔር ቃል እውነቶች ማስተማመኛችን ናቸው። እምነታችን ከፍ እንዲል የሚያደርጉ ናቸው። ለዛ ነው የሚለው በእርሱም ቁስል እኛ ተፈወስን ይላል። ስለዚህ በአጠቃላይ ፍርሃትን ለማሸነፍ ምንድን ነው ማድረግ ያለብን? የመጀመሪያው በእግዚአብሔር ቃል እውቀት መሞላት ያስፈልጋል። እምነት ያስፈልገናል። ፍርሃታችንን የሚያሸንፈው እምነታችን ስለሆነ እምነት ደግሞ የሚገኘው በእግዚአብሔር ቃል ስለሆነ የእግዚአብሔር ቃል በሙላት ሊኖርብን፣ የእግዚአብሔር ቃል ደግሞ ሁል ጊዜ ልናሰላስለው ይገባል። ሁለተኛው ደግሞ የእግዚአብሔርን ማንነት ማወቅ ያስፈልጋል። የእግዚአብሔርን አቅም ማንነት ሙሴ ማነህ እንዳለው እኛ ደግሞ ማንነቱን አውቀናል በቃሉ። እርሱም እግዚአብሔር ሁሉን ቻይ ነው፣ በሁሉ ቦታ የሚገኝ ነው። እግዚአብሔር ፍቅር ነው። እግዚአብሔር መሐሪ ነው። ስለዚህ የእግዚአብሔርን ማንነት በመጽሐፍ ውስጥ፣ በእግዚአብሔር ቃል ውስጥ ሆነን ልንረዳ ይገባል። አምላካችን ማን እንደሆነ፣ አባታችን ማን እንደሆነ ስንረዳ ፍርሃታችንን ከኛ ይወገዳል ማለት ነው። ሌላው ደግሞ ከቅዱሳን ጋር ኅብረት ማድረግ ነው። ወደ ቤተ ክርስቲያን መሄድ ከወገኖች ጋር መጸለይ ነው። እግዚአብሔር በባርነት እንድንኖር በፍርሃት ጫና ውስጥ እንድንኖር ፈቃዱ አይደለም። ያለንበት የእግዚአብሔር መንግሥት የሰላም መንግሥት ነው፣ የፍርሃት መንግሥት አይደለም። ጌታ ኢየሱስ እንደዚህ ነው ያለው፣ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም አለ። እግዚአብሔር በሰላም እንድንኖር ፈቃዱ ነው። ሮሜ 8 15 ላይ ያለውን ቃል እናንብብ። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ይላል። መጀመሪያ በሐሳቤ ላይ እንደተናገርኩት የተቀበልነው መንፈስ የፍቅር፣ የኃይልና ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልተቀበርንም። የፍርሃት ባሪያዎች እንድንሆን የእግዚአብሔር ፈቃድ አይደለም። እግዚአብሔር ለሙሴ እንዳለው እኔ ካንተ ጋር እሆናለሁ እንዳለው ለጌዲዮንም ደግሞ እኔ ካንተ ጋር እሆናለሁ እንዳለው ዛሬም ደግሞ ጌታ ኢየሱስ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ እንዳለ ብቻችንን አይደለንም። እግዚአብሔር ከእኛ ጋራ ነው። ሁለተኛ ደግሞ አልተረሳንም፣ በእግዚአብሔር የተረሳን ሰዎች አይደለንም። ሦስተኛ አልተሸነፍንም አልተሸነፍንም በክርስቶስ ከአሸናፊዎች ሁሉ እንበልጣለን። እንጸልይ። የዘላለም አባት እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ስም እጅግ አድርገን እናመሰግንሃለን። አቤቱ እግዚአብሔር ሆይ ደግሞ ፍርሃትን እንዴት ማስወገድ እንደምንችል፣ ፍርሃትን እንዴት ማሸነፍ እንደምንችል በቃል ስላስተማርከን እጅግ አድርጌ አመሰግንሃለሁ። ዛሬም ደግሞ በፍርሃት ላሉ ሰዎች ጸልያለሁ። ጤናቸው ስለሚያስፈራቸው፣ ያሉበት የኑሮ ሁኔታ ስለሚያስፈራቸው ሰዎች ጸልያለሁ። በናዝሬቱ በጌታ በኢየሱስ ክርስቶስም የከበባቸው ፍርሃት ከሕይወታቸው፣ ከቤታቸው፣ ከትዳራቸው ከእያንዳንዱ የነሱ ከሚሉት ሕይወት እንዲወገድ ጸልያለሁ። የትኛውም የጨለማ አሠራር ፍርሃትን ወደ እነሱ የሚለቅ አጋንንታዊ ሥራ በክርስቶስ ኢየሱስም የፈረሰ ይሁን። በናዝሬቱ በጌታ በኢየሱስ ስም ጸለይን፣ አሜን። የኪንግደም ላይት ሚኒስትሪ የተለያዩ መንፈሳዊ ሀሳቦችን ይዞ ወደ እናንተ መጥቷል። መጽሐፍ ቅዱሳዊ የሆኑ ሀሳቦችን፣ ትምህርቶችንና የወንጌል ስብከቶችን ወደ እናንተ የምናደርስ ይሆናል። የዩቲዩብ አካውንታችንን ላይክ፣ ሼር፣ ሰብስክራይብ ማድረግን አትዘንጉ። ኢየሱስ ክርስቶስን እንደ ግል አዳኛው ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ መጣለሁ። ኀጢአተኛ መሆኔን መሰክራለሁ እናም ያንተን ይቅርታ ፈልጋለሁ። ኢየሱስ ክርስቶስ ለኀጢአቴ እንደ ሞተ ከሙታንም ደግሞ እንደ ተነሣ አምናለሁ። ከኀጢአቴ ርቄ በደሞ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ፣ በቅዱስ መንፈስህም ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም። ትርፉ ሞት ነው። ተው ወንድሜ፣ አያዛልቅ ባጢአት መዋኘት በስነ ተቀበል ጌታን በልብ አጃታ ያባብለ ጨክነህ ተወው ተወው፣ ይቅርብ